በጣም በሚገርም ሁኔታ ነው የመጣሁት። እሱም ደግሞ ምንድነው እንግዲህ አሊን እና ሰአዲን እናቃቸዋለን። ከአረብ ሀገር ጀምሮ እስከ ኢትዮጵያ ድረስ ሲሄዱ እናቃቸዋለን። ያሉበትን እርምጃ የሚሄዱበት አይነም እርምጃ እያየንም ነው እያሳዩንም ነው እነርሱ እና ዛሬ የመጣሁት መረጃ የአዲሱ መረጃ ምንድን ነው? እቃ አሰሩልን ብለን ልከን ብራችን በሉብን። ከዚህ በፊትም ወቶባቸው ነበረ እንደዚህ የሚል ቃል እና ግን ያለ ማስረጃ ያለ እንትን የምትልኩት ሰዎች እሱ የእናንተ ጉዳይ እንጂ የእነሱ ጉዳይ አይደለም። በመጀመሪያ አንድ ሰው እቃ አሰሩልኝ እንደዚህ አድርጉልኝ ብሎ ሲልክ መረጃ ይዞ ነው ደረሰኝ ይዞ ነው። በተለይ እኔ አንድ ነገር ላስጠነቀቃችሁ የምፈልገው ነገር ቢኖር አረብ ሳውዲ አረቢያ ያላችሁ ሰዎች አሰሩልኝ ብላችሁ የምትልኩት ሰዎች እኔ በተለይ ህገ ወጥ የሆናችሁ ሰዎች አልመክርም። ሰው ዕቃ እንዲገዛላችሁ ሰው ዕቃ እንትን እንዲልላችሁ አልመክርም። ምክንያቱም ብዛት ህገ ወጥ ስለሆነ ያላችሁ ሴማችሁ ይቆረጣል። መረጃ ማስረጃ መረጃ ለመያዝ ትቸገራላችሁ። ስልካችሁ ላይ አይቆይላችሁም። ለምሳሌ ሴሙ ከተቆረጠ ኢሞውም ሁሉም ነገር ነው ድሌት የሚኖሩ አይደል? እንደዛ ስለሚሆን መረጃ ለመያዝ ስለምትቸገሩ እቃ ግዙልኝ ብላችሁ በመጀመሪያ ባትልኩ እራሳችሁ ከሄዳችሁ በኋላ ብትገዙት። እስኪ መጀመሪያ እቃ ለመግዛት የቤት እቃ ለማሰራት፣ ቤታችውን ለማሟላት መጀመሪያ አገር ሰላም ይሁን። የሰራችሁት ቤት የሰራችሁት ቤት ለመፍረሱ ምን ያህል እርግጠኛ ሆናችሁ ነው? ላለመፍረሱ ምን ያህል እርግጠኛ ሆናችሁ ነው? አሁን ላይ እቃ ግዙልኝ፣ ይሄን አሟሉልኝ እያላችሁ ለነጋዴዎች ብር የምትልኩ አንደኛን የምመክረው ይሄን ነው። ሁለተኛ ሺ ደግሞ ፍላጎታችሁ ከሆነ ደግሞ የእናንተ ፍላጎት ከሆነ ደግሞ በመረጃ በማስረጃ፣ በምን በምን ይዛችሁ ብትናገሩ መልካም ነው። ግን ይሄ የሆነ ሰው ሲቀየር፣ የሆነ ሰው ከሀገሩ ላይ ሄዶ ሲሰራ፣ የሆነ ሰው ላይ መውለድ መክበድ ሲጀምር፣ የሆነ ሰው ላይ መራመድ ሲጀምር እያያችሁ እንደዚህ ያደረገን፣ እንደዚህ ያደረገን፣ እንደዚህ ሰራን፣ እንደዚህ ፈጠረን፣ እንደዚህ ሆነብን፣ እንደዚህ ተደረገን፣ እንደዚህ ይሄ ለማንም አይበጅም፣ ለማንምም አይበጅምም ለማንምም አይጠቅምም። ለቅናት ራስን እንደሚያጠፋ ራስ እንደሚጎዳ እኔ አሊን እና ሳዕዲን በዩቱብ ነው የማውቃቸው። ማንኛቸውም እንደምታውቋቸው በዩቱብ ነው የማውቃቸው። እያንዳንዳቸው እርምጃ ያስደስተኛል፣ የሚራመዱት እርምጃቸው ያስደስተኛል። ቢኮዝ እኔ የሚያስደስተኝ ምንድነው ከዩቱበሮች የተንቢ ሳባ እነሱ በቃ ለእነሱ ሳላደንቃቸው ሳላደንቃቸው አላልፍም። በራሳቸው የተራመዱ በራሳቸው የሄዱ ናቸው። ግን ሰው ግን ለመጎንበጥ የሆነ እንትን ለማለት የማይሄድበት እጥረት የለም። አሁን በባለፈው ሰአዲ ብር ቸግሮኛል አሁን ብር ላይ ብር የለንም አሁን ላይ ምናምን ብላ ስላወራች፣ ያችን ክፍተት ፈጥራችሁ ብራችን ዘርፋናለች እንደዚህ ብላናለች ምናምን ብላችሁ መጣችሁ። ማስረጃ መረጃ ስትባሉ ደግሞ የታለ ደረሰኝ ስትባሉ ደግሞ ቁልጭ የምትሉት ነገር አለ። ሰው ስለዚህ ደረሰ የከለላችሁ የእሷ ስም እንዳይጠፋ ብሩን መስጣት አለባት ወይስ ምንድን ነው? አልገባኝም። እኔ ስላልገባኝ ነው። እኔ አሁን ከሰዓዲ ጎን ነኝ። ለምን ይሄ አንደኛ፣ መረጃ አሳጡ፣ አሳዩ፣ መረጃ የላካችሁበት። ይሄን ብር አውርታችሁ እኮ ሊሆን ይችላል፣ ወረዲ አውርታችሁ ሊሆን ይችላል። አታወሩ ማለት አይደለም አውርታችሁ ሊሆን ይችላል። ግን መረጃ ይሄ ደረሰ ሳትይዙ እንዴት ነው እቃ ምታስገዙ? ደረሰኝ ሳትይዙ ብር ልከናል የምትሉ ደረሰኝ መያዝ አለባችሁ። ይህ ሰው ሲራመድ አይታችሁ ሰው ለመጣል ምናምን አትሮጡ። አንደኛ ነገር፣ ሁለተኛ ነገር ደግሞ ሰዓዲ ላንቺ ነው ደግሞ መልዕክቴ። ይገባሻል፣ ደርስሻል። በእርግጠኝነት ታግም አደርግሻለሁ። ሰዓዲ ው ልካልሽ ከሆነ ወይም ልከውልሽ ከሆነ እንድታሰሪላቸው መርጠውሽ ከሆነ አንቺ የምታውቂው ነገር ካለ ወይም ደግሞ እየተቀበልሽው ገንዘብ ካለ አንቻውን፣ ባለትዳር ነሽ፣ የልጆች እናት ነሽ። ብዙ ነገር ከአንቺ የሚጠበቅ ነገር አለ። ለአንቺ ለኑሮሽም መልካም አይሆንም። ያለሽን አመስግንሽ ኑሪ፣ ያለሽን አመስግንሽ አሁን። የምትሰሪው ስራ ቆንጆ ነው፣ ምትሰሪ ብሎግሽ አሪፍ ነው። ብሎግሽን እየሰራሽ ተቀመጭ። ምንም አይሰራልሽ፣ ልመልሽ ብላቸው። አሰራሽም አላሰራሽም፣ አሁን ለእውነት ስለ እግርሽ ጥሩ ስራ ሰርተሽ ሊሆን ይችላል እኮ መጥሩ ጥሩ ቤት አሰርተሽላቸው ሊሆን ይችላል። አመስግነው አያውቁም ሰው። ስለዚህ አንችን ለጥቅምሽ ነው የምትሰሪው፣ እነሱም ለጥቅማቸው ነው የሚያሰሩት። ይህ ሁለታችሁም ልትጠቃቀሙ ነው የምታሰሩት። እኔም ልጠቀም ነው፣ አንቺ ልትጠቀሚ ነው ሰው። ስለዚህ ብራቸውን ልከሽ ልከውልሽ ተቀብለሽ ከሆነ ምንም አይሰራልሽም። የሰው ሐቅ መልስ ደግሞ መልሽ። አሁን በየቱ በየቱ በየቱ በየቱ እየተነሳብሽ ነው። ስለዚህ መልስ መልሽ። መረጃ ማስረጃ ካላት ይኸው ትውሰድ። አው ብር አለ፣ ከእኔ ጋር ብር አለ ምት ከሆነ ደግሞ ብሩን መልሽ። እስከ ምክንያትሽ ለምን እንደዛ እንዳልሽ፣ ለምን እንደዛ እንዳደረግ፣ ለምን እንደዛ እንደፈጠርሽ እስከ ምክንያትሽ አስቀምጠሽ የሰውን ብር መልሽ፣ መልሽ። ምንም አይሰራልሽም አንቺ፣ ምንም አይጠቅምሽም። ምንም ማለት የሚጠቅምሽ ነገር የለም። ይህ ማስረጃ እስከ ማስረጃው ካለሽ አንቺም ታውቃለሽ በስደት እንዴት አድርገው ብሩን እንደሚያገኙት እንዴት ያለ ስቃይ ውስጥ። በተለይ እናንተ እንዲሁም በደህናው ጊዜ ነው የነበራችሁ። አሁን ላይ አረብ ሀገር ያለን ሰዎች አረብ ሀገር ያለን ሰዎች ያለንበት ያለንበትን ነገር እናውቀዋለን። አሁን ላይ በጣም ከባድ ነው። እንደምታስቢው ይሄ ውጭ ሀገር ነው የሚኖሩት እንደሚባለው እንደ ድሮ እንደ እናንተ አይነት ህይወት አይደለም። አሁን እየተኖረ ያለ አሁን የሚኖረው ኑሮ በጣም ስለሚያስጠላ እኔ ከልብ የምነግርሽ ነገር ቢኖር ብራቸውን መልሽ። ናቸው ወይቃቸውን ውሰጅና አስቀምጪ ቀይን እቃውን አሰር ተሰርቷል። ቀይን ማን ሊወስድልኝ ነው? ለነሱ ብር መልሼ የኔን እቃ ማሊ ወስድልኝ ከሆነ ደግሞ እቃቸውን ወስድሽ ቤት አድርሺ፣ ቤታቸውን ወስድሽ አድርሺ፣ እንደ ስራሽ እንደ ድሮሽ። ካልሆነ ደግሞ ብር በልሽ። አንቺ የልጆች እናት ነሽ፣ ገና ብዙ የሚጠብቅሽ ነገር አለ። ጦስ ለልጆች ነው የሚሆነው። ጥሩም አይደለም። የሰው ገንዘብ አይረባምም። በሀቃችን በላባችን በጉልበታችን ሰርተ ነው እንኳን አልተቀየርንም። እዛቸው እዛቸው ነው ያለን። በነገራችን ላይ እኛ ሀበሻ ስለምንቀናና አንብላለን አናድግም። ገሊት እንደዚህ ሆነች፣ ገሊት እንደዚህ ሆነች። ሰውንም ዝቅ አድርገንም ስለምናይ እኛ ድክመታችን አይደለም የምንናገረው ጦርነታችን። እኔ ደግ ሰው ላይ እኔ ሰው አይወጣልኝም፣ እኔ እንደዚህ አይልኝም የምንለውን ነው የምናወራ እንጂ ጉድለታችን፣ የሽንፈታችን እና አይታየንም። ስለዚህ ይቅርብሽ፣ መልሽ፣ የሰው ብር ጥሩ አይደለም። አሊም ቢሆን መልስ ምንም አይሰራም። አንተም ቢሆን እያወቃችሁ ከሆነ እንትን ያላችሁ ሀልቅ ሰው ነው የሚቀሩ ጮሆ ነው የሚቀሩ ይሄ ጉዳቱ ለእናንተ ነው። ጉዳቱ ለእናንተ ስለሆነ መልሱላቸው። ብራቸው ካለባችሁ በማስረጃ በመረጃ አድርጋችሁ ለምን እንዳልሰራችሁላቸው፣ ለምን እንደዘገየባችሁ ሁሉ አይሞላም? ስለማይሞላ ለምን ሰርታችሁ እንዳላስቀመጣችሁ፣ ለምን እንዳዘገያችሁባቸው፣ ለምን እንዳልተሳካላችሁ ምክንያቱን እስከ ማስረጃው አድርጋችሁ ይቅርታ ጠይቃችሁ የሰውን ብር መልሱ። ወስዳችሁ ከሆነ የሰጠሻት ልጅ ደግሞ ሰጥቻለሁ ብሬን አሰጡኝ ብለሽ የመጣሹ ልጅ ደግሞ በቃ ደረሰ ከለለሽ የምታምኝበት መጽሐፍ ቅዱስ ወይም ደግሞ ቁራን ካለሽ ምለሽ ትብላ፣ ምላት ትብለው፣ ምለሽ ተይላት ሰጥቻታለሁ ስትይ፣ ማይላት። ሰጥቻለሁ ስትል፣ አልወሰድኩም ስትል ደግሞ ትማልልሽ። ከዛ በኋላ አንቺ ርዝቅሽን ሂጂ፣ ችግር የለውም ተይላት። እምነት ስለሚያድንሽ ወይም ደግሞ እምነት ስለሚፈርድሽ ማለት ነው። ሙስሊሙም ከሆንሽ በቁራንሽ ማይላት ትማልልሽ። አልወሰድኩም ስትል ትማልልሽ። አንቺ ደግሞ ሰጥቻለሁ ስትይ ማይላት። እሷም ደግሞ አይኔ አልወሰድኩም ካለች ደግሞ አልወሰድኩም ብላ ትማል። አንቺ ተይላት፣ እየሰራሽ ነው። እግዚአብሔር ይመስገን፣ ነገ ትቀየሪያለሽ። እዚህ ትማሩበታላችሁ። ግን እኔ ለአረብ ሀገር ሴቶች የምናገረው ነገር ቢኖር እቃ ግዙልኝ ብላችሁ ብር አትስጡ። ይሄን አድርጉልኝ ብላችሁ ለዩቱበሮች አታድርጉ። ራሳችሁ ስትሄዱ ሄዳችሁ ግዙት። ራሳችሁ ስትሄዱ ሁሉ ነገር ማድረግ ትችላላችሁ። ምንም ይሁላችሁ፣ እየተወደደ ነው የሚሄድ ብትሉ እነሱ የሚያተርፉባችሁን ያክል አይወደድም። እነሱ የሚያተርፉባችሁን ያክል አይወደድም። ለምሳሌ አሁን ሰአዲን ወንበር ግዜሊ ወይም ደግሞ ሶፋ ግዜ ሊብለሽ ብትሰጫት የድካሟን ትቆርጣለች። ገባሽ? የመጫኛ የመሯጃ ተጭና ትቆርጣለች። ያሰራችበት ይሄን ደግሞ ትቆርጣለች። አንተ እዛ ግን አሰራሩን አንደኛ በሚፈልጉ በምትፈልጉት ታሰራላችሁ። ሁለተኛ ትከራከራላችሁ ዋጋ። ገባችሁ? ዋጋ ትከራከራላችሁ። ሶስተኛ ይሄ ለሰአዲ ወይም ደግሞ ለአንዷ የጉልበት የምትከፍሉበት ኢን ትርፍ ታደርጋላችሁ። ቢጨምር እንኳን ለጉልበት የምትከፍሉበት ይን ጨምራችሁ ትገዛላችሁ። ገባችሁ? ጨምራችሁ ትገዛላችሁ። ምክንያቱም እናንተ ሂዳችሁ አንደኛ መርጣችሁ ይርክት ብላችሁ ደስ ብሏችሁ ትገዛላችሁ። ሁለተኛ ገንዘባችሁን በተወሰነ መልኩ እንኳን ሴብ ታደርጋላችሁ። ለውጭ ለአውራጭ ጭናችሁ ለመኪና ከፍላችሁ፣ ለአሰሪ ለጉልበት ከፍላችሁ እንዴት ይሆናል? እናንተ ስታስቡት እነሱ ቁመው ሲያሰሩ የጉልበት የማይቆርጡ ይመስላችኋል የሻይ የማይቆርጡ ይመስላችኋል ቁመው ላሰሩበት ይቆርጣሉ እኮ ስለማታስቡት ነው እንጂ ይቆርጣሉ ለምን ለምን ነገር ራሳችሁ ሄዳችሁ ማድረግ የምትችሉትን ነገር እናንተ ሰው አድርጉልኝ ትላላችሁ ለምን ቢቀርባችሁስ ምን ይሰራላችኋል እና ይህን ለማለት ፈልጌ ነው መልክቴ ይደርስሻል ብዬ ተስፋ አድርጋለሁ። ሳዲም መልክቴ ይደርስሻል ብዬ ተስፋ አድርጋለሁ። የኔ ቢጤዎች ሸቃሎዎችም መልክቴ ይደርሳችኋል ብዬ አስባለሁ። ቤተሰብ የሚያስተካክልላችሁ ደስ ማያሰኛችሁ ፋሚሊ ከሌለ ቢቀርባችሁ መልካም ነው፣ ቢቀርባችሁ መልካም ነው ብዬ ነው ማስቡ። ብር አትስጡ። ለምንድን ነው ሰውን ብር እየላካችሁ? ወይ እናንተ አትደሰቱ፣ ወይ ብራችሁ ሀያል፣ ወይ እናንተ አታርፉ፣ ወይ ሀይምሯችሁ ሀያል የከንቱ ከንቱ አትሆኑ ለማለት ፈልጌ ነው። እንግዲህ ለተናገርኩት ንግግር ካስቀየምኳችሁ ይቅርታ አድርጉልኝ። እኔ ሸቃሊትን ጉልበትና ድካም ስለሚገባኝ ስለምረዳው ስለሚያመኝ ነው። ፕሊስ፣ ፕሊስ ራሳችሁን ጠብቁ ለማለት ያክል ነው። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሰአዲም እንደምታደርሱልኝ ተስፋ አደርጋለሁ። እኛ የኔቶችም፣ ሸቃሎችም፣ ቤተሰቦችም እንደምታዳምጡኝ፣ እንደምትከታተሉኝ ተስፋ አደርጋለሁ። ስለነበረን ቆይታ ከልብ ከልብ እያመሰገንኩኝ እኔ ከወዲሁ ይሰናበታቸዋለሁ። መልካም ጊዜ።